እንትን የላትም ይኸው ዳታች በረብር የዴዚ እናትማ አንዴ ራሷ ብቻ በቂ ናት፣ በቂ ናት። በቃ ጃኒ ጌመር ናት። ብዙ ጌመር ጓደኞች አሏት። እዚህ ጋር በመድረሱ አሌክስ ራሱ በጣም እንኮራበታለን። ጎበዝ ነው። ለምን አሳዘናችሁ? እንደ መሸነፍና ማሸነፍ ያለ ነው በህይወት። ይሄ እኮ የህይወት መጨረሻ እኮ አደለም እንዴ። ምንም ማለት እኮ አደለም። ምንም እኔ በግሌ ስለማላቀውም ሊሆን ይችላል ግን ጨዋታውን ስለማላቅበት ሊሆን ይችላል ግን ምንም አልመሰለኝም። ቱ ቢሆነስ ይሄ እኮ ህይወት የገነት በር አይደለም። ሉዝ ያደረገው አይደለኒ ጨዋታ ነው። ሰው ህይወቱንም ያጣል። ስለዚህ ማሸነፍ ያው እነሱ ልጆች ስለሆኑ ማሸነፍ ማሸነፍ ምናም ብለው ነው እንጂ ምንም ማለት አይደለም። ያ እውነት እኔ በደንብ ቢገባ ይኖሩ እንደዚህ እንደሆነ እኔ ጋር ነበረ ማአት ጊፍት የተሰጠኝ ብሮች አሉ ብዙ ብር አለና አንበሳ ገዝቼ ሊሰጠው ፈልግ ነበር ግን አላወኩበትም። እንዴት እንደሆነ ምንም ሊገባኝ አልችልም። ስለዚህ ጎበዝ ነው ጄኒን፣ ጎበዝ ነች። ደስ የምትልጅ ነች። ጥኔት መቸኛለች። ኤንወይ ምንም ሊያናድድም አይችልም። አደ ፋሲል በቃ። ግን ሳምንቱን እየዞራችሁ ስትታዘቡት የነበረ እያሰው አውቃችሁታል። እንደዛ አንትል ሲ የጌሙ ቀን ልክ ዛሬ ያደረገው እሱ እንደዛ ማድረግ ነው እሺ።

ባይ ዘ ወይ ጨዋታው የነበረው ኢትዮጵያ ውስጥ ከሚኖሩ ሰዎች ጋር ነው አይደል? ከግብፅ ከሱዳን አይደለም አለ። ኧረ እነዚህን የሚጠራቸው ነው እንጂ ሁለት ያረጁ ሽማግሌ ቆሻሾች ይጠራብናል። ኢትዮጵያ ውስጥ የነበረ ጨዋታ ኢትዮጵያ ውስጥ ያሉ ሰዎች ናቸው። ኢትዮጵያውያን ለኢትዮጵያውያን የተጫወቱት በቃ አንዱ አሸነፈ፣ አንዱ ተሸነፈ። ለሌላ ጊዜ ደግሞ አንዱ ያሸንፋል። እንደዚያ ነው። እዚህ ናይ ገዛና መን ፀዊዕኩም ሌላው በፃብፅና በጽብጽ ምንም ማለት አይደለም። ሁልጊዜ እንደዛ ነው። ገብቷችኋል። የሌላ አሁን ማንቸስተር ለሚጫወተው እስከ አፍሪካ ድረስ ነው ሰው የሚጨርሰው። ለማንቸስተር እኮ ማንቸስተር ያለው አይ እሱን መልስ እየሰጠው ነበር። ተናገር ተናገር። ማንቸስተር ለሚጫወተው የሚያለቅሰው ሌላ ሌላ ሀገር ነው። ካየሽ ገባሽ። ስለዚህ አሁን ሁለቱ ለተጫወቱት ጎረቤት ቢያጨበጨቡ ከበሮ ይዞ ቢጮ ትርጉም የለውም። ጃኒም ምርጥ ልጅ ነች፣ አሌክስም ጎበዝ ልጅ ነው። ሁለቱም አሪፎች ናቸው። በቃ አለቀ። ገንዘብ ከሆነ ሉዝ ያደረገው ምንም ማለት አለ፣ ገባሽ። ከዛ ውጭ አይደለም ለሌላ ጊዜ ናት ትምህርት ሁል ጊዜ አንድ ሰው ከጥፋቱ የሚማረው ለሚቀጥለው ይገባዋል ማለት ነው። አንደኛ እኔ ታብታብ የማያደርግ ሰው እዛ ጋ ገብቶ ቁጭ ማለቱም ትርጉም የለውም። እኔ ታብታብ አድርጉ ሲባል ስማ፣ እዛ ጋ ቁጭ ቦታ ለመያዝ ካሉ ካልሆነ በስተቀር ምንድን ነው የጠቀሙት? ፕሬዚደንት ማሜ ጎበዝ ነው። ጥሩ ነገር ነው ያደረገው። ማናት ማናት ዜዶ ታዝበሽ ኮነፋሲ እሷም ጎበዝ ናት። በጣም ስትል ነበር። ምንድን ነው የሚባለው እንደዚ ያልኩ ምናምን ስትል ነበር። የቤቱ አፏን ሲከፍት ነበረማ። ጆከር በየቤቱ ምንም እናንተ ለምን ያስጨንቃቸዋል? በየቤቱ ስጆከር አደለም ስኮይንሻ ስቆል ጆከር ያሆነ አረ ማንም የሆነ እኔ የነበርኩትኝ ዝም ብዬ ጨዋታው አልገባኝም እንጂ ማንም ከፈተ ምናምን በየቦታው እኮ አደለም የዞርኩት ስት የነበርኩበት ሙስ ሰማይ ነበረው። ሄሎ አሪፍ ነበረ በቃ አለቀ። በጣም ደስ ይል ነበረ። ህብረት ነበረ። ታብታብ አሸንፏል። ኧረ የበረሃዋ ባለፈው አሸንፏል። በጣም ደስ ብሎናል። አሁንም ያሸንፋል። እንደውም ጎበዝ ነው። በቃ ከጌመር ጋር እኮ ነው የተጫወተው። ስለዚህ አልከፋኝም። ማርያምን፣ ምንም አልከፋኝም። ሁለቱም ብታሸንፍ ደስ ይላል። ሁለቱም የኛው ናቸው።

ረስ አልወድም። እንደውም ዛሬ ራሱ አሌክስ እንደማያሸንፍ ሳቅ ራሱ አልወድም። አልገባኝም ነበረ ታሁ ምናምን ሲል እንደ ምንድን ነው ታብታ ታብታብ አደርጋለሁ አትስጡኝ እያለ ስትሰጡት አይ አልኩኝ። በቃ ምን እየተፈጠረ እንደሆነ አልገባምኝም። እሱ ሲናደድ ብቻ የሆነ እናቋርጠው ነው ምናምን አለ። ማቋረጥ የሚቻላል እንዲ መሀል ላይ ሲዲዬ ጌም እኔ አላቅም። ኮይንስ ምናምን የምትቆጥሩት እናንተ ናቸው። እኔ ከኩን ትንሽ እሻላለው። ጌም ጨዋታው ትንሽ ከኩን እኔ አያለው። ትንሽ ኩን አታቅም። ጭራሽ ጊፍት ልትሰጥ እንዴት ነው ምናምን ብላ ገና ትጠይቅ። ኮይንስ ምናምን ግን ቁጥሩ አይታይም ነበር የአሌክስ። በኋላ ላይ አይታየኝም ነበር። ቤቱ ይጨልም ነበረ የሆነ ነገር ጊፍት ልሰጥ እራሱ በስንት መከራ ነው። በሁለተኛው ላይ ታስታውሳላችሁ፣ ጌሙ አጥፍተውት እንደገና ሲያበሩ ከዛ አሁን ትሪፕል ነው ሲል የዛኔ ሰጠት ሰጠት ካረኩ በኋላ እንደገና አይታየኝም ነበረ። የሆነ ሰው ሪፖርት ያደረገው ነበር። የሱ ወይስ የኔ ነው የሚደረገው አላወቅኩም። ግን ይጨልምብኛል፣ ድምፅ ይጠፋብኝ ነበር። ለሁላችሁም እንደዛ ከነበረ አላውቅም። ለእኔ ግን እንደዛ ነበረ። ከዛ በመሀል ደግሞ እኮ እንዴት ነው ጊፍት ልሰጥ ፈልጌ እምቢ አለኝ ትል አሁን ነው ምስል። አዎ ምናምን እውነት ያገሞልተ ያጋ ፋሲ በእውነት የመጀመሪያ ጊዜ እውነት ነው የምላችሁ ጌም ያየሁት ዛሬ ገና አላ አይመችኝምም፣ አይገባኝምም፣ አይመስጠኝም። በቃ ዛሬ ገና አጋማዊት ትክክል። ሪፖርት እያደረጉት ነበረ። ሪፖርት እንዲደረግ ደግሞ ያዘዘ ሰው አውቃለሁ፣ ማን እንደሆነ። ለምን በቀደም ደኩን በውስጥ መጥቼ ነግሬሻለሁ። እንዲህ እያለ ነው እንዲህ እንዲህ ብዬ ለመሲም ነግሬያታለሁ። አዎ፣ ስለዚህ ያ ሰው ደግሞ እንደዛ እንዲያደርግ ያደረገው አሁን መጫወት እያማረው ነው። ልክ የዛን ቀን እናንተ ደግሞ ሰሞኑን ስትሰሙት ቆይታችኋል። የእሱ ጨዋታ ቀን እንደዛ አድርጉበት ሄዳችሁ ሌላ ምንም አውቃችሁታል። ስም መጥራት አያስፈልግም። እስቲ የአብይን ፕሮፋይል ያረከውምን ዘረኛ ከኢትዮጵያ ገጥሞ ዘረኛ ተሸነፈ። ሎዛ ያ ግሩፕ ከባድ ነው ይተባበራሉ ብላ መስክራለች። እሷ ግን ስልክ ላይ ነበርኩ አላለችም፣ በምን እንዳወቀች። አረ ታውትና ምን አገባን? በቃ አልፏል። ሚኮ ሳይገባኝ ተጀምሮ ሳይገባኝ ማለቁን ነው እንጂ የዘር አታርኩት ባይዘወ የዘርም አታርኩት አቀቢሴኒ አላአቀማቢሴንይ በእኛ እንወዳታለን፣ ጃኔንም እንወዳታለን። አሌክስ ደግሞ ያው ላሸነፈችም ደስ ብሎናል። በመጥፎ ጊዜ በጨለማ ጊዜ ሂዳ ትግራይን ያገዘች ልጅ ናት ምናምን። ስለዚህ የአቢ አጋማዊ እና ምንም ችግር የለብንም ደስ ብሎናል። ጃኔን ብታሸንፍ ደስታ ነው። ሁለቱም ለኛ አንድ ናቸው። ሌላ ጊዜም ጃኒ ስትጫወት እኮ እጅ ጊፍት ይሰጣታሉ ከሌላ ሰው ጋር ያ ስለሆነ ነው። አሌክስ ጌም የተገረኝ በዘር በዘርን ያደረጉት ማለት ነው እኔ አልገባኝም። በቃ ኤንወይ ወደ መጣንበት ምድር እስክንመለስ በግር በግርግር ሰውን ከማስቸገር በቀር ብንነጋገር ይሻላል። እነምንሽር የኤክስ ጌም የተገረኝ አይገባኝ። ምንድን ምንድን ያልሽው? ሀዊ ጊራ